ሰላም ሰላም ሰላም ሰላም እንዴት አላችሁ? ውዴ ቢና ቲቪ ቤተሰቦች እንዴት አላችሁልኝ? ዛሬ በአዲስ የዳሽ ቪዲዮ ተመልሰን ተገናኝተናል። እንዴት ቆያችሁ? ሳምንቱ እንዴት አለፈ? ብርዱስ እንዴት እያረጋችሁ ነው? እግዚአብሔር ይመስገን አልሁላችሁ፣ እናንተ እንዴት ናችሁ? እንግዲህ ዛሬም እንደተለመደው ከተለያዩ ሶሻል ሚዲያዎች ከቲክቶክ፣ ከፌስቡክ እንዲሁም ከኢንስታግራም እናንተ ዘና ፈታ የሚያደርጉ እንዲሁም የሳምንቱ አነጋጋሪ ቪዲዮችን አነጋጋሪና እና እንዲሁም ወቅታዊ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለቻናላችን አዲስ አበባ ቻናል ነው ሰብስክራይብ ማድረግ እንዲሁም ለወራይ ዘመዶ ይሄን ቻናል ሼር በማድረግ የተለመደ ትብብራችሁ እንድትለግሱኝ በአክብሮት ትጠይቃለሁ። ዛሬ እንግዲህ ለየት የሚያደርገው ምንድን ነው? ከባህር ማዶም ከአገር ውስጥ የተለያዩ ቪዲዮ ይዤላችሁ ነው የመጣሁት። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት፣ እንዲሁም ቪዲዮን እንደምትፈሉ ተስፋ ስለማድረግ ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ አድርጋችሁን ትጀምሩ በአክብሮት ጠይቃለሁ። እስኪ ዛሬ እንግዲህ የሰሞኑ አነጋጋሪ የነበረው ነገር ምንድነው? የሀገራችን ያገራችሁ እውቁ ቲክቶከርና ናሆም ፎንቲ ከመንሱር ጀማል የቀረበለት ኦፈር ነበር። ያ ምንድነው? አብዛኞቻችሁ እንደምታውቁት ከቲክቶክ ኦልሞስት ወደ 500 አካባቢ 500፣ 600 ሺህ አካባቢ ፎሎወርስ ነበረው። ያንን ፎሎወርስ ወደ አንድ ሚሊዮን በአንድ ወር ውስጥ የሚያሳድግ ከሆነ እና የአንድ ሚሊዮን ፎሎወርስ የሚያገኝ ከሆነ የመንሱር ጀማል አጋር ድርጅት አለ ፎንቲ ክ ምናምን ይባል መኪና አስመጪ፣ ከዛ ጋር በመተባበር የአምስት መቶ ሺ ብር ሽልማት እንደሚያገኝ ሰምተን ነበር። ሰሞኑ እንግዲህ የኢትዮጵያ ህዝብ አላሳፈረውም ነው ፎንቲን በአንድ ወር ባልሞላ ጊዜ ውስጥ አይደለም ገና በአንድ ሳምንቱ ወደ አራት መቶ ምናምን ሺህ ተጨማሪ ፎሎወርስ ነው ማግኘት። አንድ ሚሊዮን ብር አይ ሚን ቅርታ አንድ ሚሊዮን ፎሎወርስ ዛሬ አግኝቷል። ናሆም ፎንቲም እንግዲህ ለኢትዮጵያ ሕዝብ ላቅ ያለ ምስጋናውን ነው አቅርቧል። እስኪ ከሱ ቪዲዮ ዛሬ መጀመር ይሆናል። እስኪ አብረን እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ለመላው ህዝብ፣ ለመላው ኢትዮጵያ ህዝብ በጣም በጣም በጣም ነው የማመሰግነው። መንሱር ጀማልና ፊንቴክ ኢንቨስትመንትም ይሄን እድል ስለሰጣችሁኝ አመሰግናለሁ። የኢትዮጵያ ህዝብ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። እግዚአብሔር ወይ ተመስገን። በእናንተ ፊት ሞገስ ስለሰጠኝ ተባረኩልኝ። በጣም በጣም አመሰግናለሁ። አንድ ሚሊዮን ገብተናል። ነገ ከመንሱር ጀማል ጋር አዳማ ሄደን ገንዘባችንን እንቀበላለን። በጣም በጣም በጣም ነው የማመሰግነው። እንግዲህ እንዳያችሁት ነው እንዳያችሁት ነው፣ በቪዲዮ ምስጋናውን አቅርበዋል። ነገም ሄዶ አዳማ ከአቢሲኒያ ባንክ ከመንሱድ ጀማል ጋር በመሆን የአምስት መቶ ሺህ ብር ሽልማቱን የሚቀበል ይሆናል። እኔም በቻናሌ ስምና እንዲሁም በቻናሌ ቤተሰቦች ስም እንኳን ደስ ያለ ማለት ወዳለሁ። ወደ ተከታዩ ቪዲዮ እያችሁ ልሂድ ጉራጌ ሲደባደቡ

ህ በርበዛሄራ ወጣው የእናትና አባቱ አምላክ ዛሬ ነው ያደረሰለት። እውነቴ ነው፣ እዚህ ብደፋው እችላለሁ። የቤተሰብ ኃላፊነት የሚሰማኝ ሰው ነው። በል እንግዲህ አንተም የምክትል ስራ አስኪያጅነቱን ቦታ አንተ ያዘው። አመሰግናለሁ። በስመ አብ ወልደ መንፈስ ቅዱስ ነራ የሀገሩ አዲስ አበባ ነው። ውሃ ርካሽ ነው።

አንቺ በሶስት ብር የመከርሽኝማ፣ አስር ብር ብሰጭኝማ። እኔ ጥፋት ማለት ይቅርታ፣ እውነቱን ነው። ሶስት ብር ሰጥተሽ ምን እንዲጠጣበት ነው እንዴ? የሚመራው እኮ ለመርዙን፣ ላልሰጠሽውም እኮ እንዴት ያለ ነገር ነው? መቶ ብር ብሰጥህ ደግሞ አስበዋል። ቱ ዘ ኔክስት ቪዲዮ

አሁን ያው ዲጂታል መጥቶ እንገላገላለን እንጂ ቀበሌ ለመታወቂያ ለማጣት ስንሄድ ከዚህ በላይ ነበር የሚገጥመን መከራና ስቃይ። አሁን እድሜ ለቴሌና ለመንግስታችን ፋይዳ መጥቶ ገላግሎናል። እስኪ እቺን ቪዲዮ አይታችኋታል። ኮልፕራንክ ኮልፕራንክ፣ ደውለልኝ ነበር አባ ኧረ እነ የሚለው ሰውዬ

ተሳስተዋል አይደለሁም፣ ተሳስተዋል ብለው ሰው ግን አይተኛ። ማረለ እንደ እንዴት አይዲያ ነው? ግን አሁን ይሄን ሀሳብ አስባችሁ ቪዲዮ መስራት በራሱ ከዚህ በፊትም የነፍሱን የማረውና በአስፋው መሻሻም እንደዚህ ከቤትስ ነው የደወለው በሚል የአስፋ መሻን ቪዲዮ ወርዳችሁ ሰርታችኋልና፣ ኧረ ተው ግራ አታጋቡ። ጋድ ፋዘር እንደ ጓደኛ አቀረበኝ ሲል ከብት ተምቡት ማዘር ስመጣች ከስመጣች መጣች ቅርሻታ ምን ትቀነዛዝርብኛል ላይ ላይ ቅንዝራም፣ እንዴት ያለ ነገር ነው። ሀበሻ ወሮይ ትምች አለ። እሱ ነው የሰራው ቪዲዮውን። ሀበሻ ወሮይ ይላል ዩዘር ኔሙ። ዘማን እውነት ቦሴ አቤት ብቻ ነው የምትያት። ምንም የለውም። ድራማ አሰራር እንዴ ነው። እስኪችን በአገራችን ደሙነት በአገራችን ፍሌቨር ብዙ የውጭ ቪዲዮዎች ላይ ተራስ ነበር። እንግዲህ ውድ ቢናታቲ ቤት ሰዎች በቪዲዮ የዘና ፈታ ያላችሁ ነው ተስፋ አደርጋለሁ። እንደተለመደው መጨቅጨቅ ያሆንብኛል፣ ለቻናሌ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ፣ እንዲሁም ዩቲበርም እንዲያበረታታኝ ቪዲዮ ለተለያዩ ሰዎች እንዲያደርስልኝ ቻናሌ ለተለያዩ ለወዳጅ ዘመዶ ለጓደኞች ሼር በማድረግ ቪዲዮ እንዲዳረስልኝ እንድታደርጉልኝ በአክብሮት ጠይቃቸኋለሁ ቤተሰቦቼ እንግዲህ ሰሞኑን ሌላው ዜናው ምንድን ነው ጎተራ አካባቢ ሊፈርስ እንደሆነና ለልማት ሊፈርስ እንደሆነ ሰምተናል እስኪችን ዜና አይተን እንመለስ ጎተራ አካባቢ ሊፈርስ ነው። በአዲስ አበባ የሚገኙትና ውድ ከሚባሉ አካባቢዎች መካከል ጎተራ አንዱ መሆኑ ይታወቃል። ዛሬ በአዲስ አበባ ታትሞ የወጣው እንግሊዝኛው ሪፖርተር ጋዜጣ ይህ የጎተራ አካባቢ ሊፈርስ መሆኑን አስነብቧል። በአዲስ አበባ በተለምዶ ንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው ይህ ጎተራ አካባቢ የሚፈርሰው ለአዲስ ፕሮጀክት መሆኑ ታውቋል። አዲስ ትሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር የአካባቢውን ለማፍረስ መታቀዱንም የጋዜጣው ዘገባ አስረድቷል። ፕሮጀክቱ በአዲስ አበባ ከተማ ከንቲባ አዳነች አበቤና በጠቅላይ ሚኒስትር ጽህፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩ ለመገንባት ከቻይና የኮሚኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንጻዎች እንደሚኖሩት መገለጹን ያሳደው ዘገባ በመሆኑ በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበ ጠቅሷል። የአዲስ ትሞሮው መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶ፣ ከዚህም በላይ በጎተራ አካባቢ የሚኖሩ በርካቶችን እንዲፈናቀሉ እንደሚያደርግ ገልጿል። በአሁኑ ሰዓት በኮሪደር ልማትና በጫካ ፕሮጀክቶች አማካኝነት በመቶ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክቱም በርካታ ነዋሪዎች ተማሳይ እጣ እንደሚገጥማቸው አስታውቀዋል። እንግዲህ እንዳያችሁት ነው፣ ጎተራ ሊፈርስ ነው። እንደ ኮሪደር ልማቱ ብዙ ሰዎች እንግዲህ ከዛ ሊነሱ ነው። አዲስ አበባ ላይ ከሚወደዱና ለመኖሪያ ምቹ ከሆኑ አካባቢዎች አንዱ ነበር። ጎተራ ይሄን ይመስላል እንግዲህ። ወደ ተከታዩ ቪዲዮ ስናልፍ ቻምፕን እናገኛለን። ሲል ጋብዛችሁ ቆይሽ። ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጣት ሰሪ ልብስ አታጥቢ፣ ቤት አታጸጂ። ስማ፣ እኔ ያንተን ወጥ ስቀቅልና ልብስ ሳጠብ አልገኝም። እሺ፣ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እዳለብኝ? እኔ ብቻዬን ቤት ማጸደው። ሰራተኛ እኮ ነሽ። መጣሽኝ። ፍቅር መብራት ሞልቼ አንተ ጥያቄ ልጠይቅህ፣ ፍቅር። እኔ ግን ብሞት ሌላ ሴት ታገባለህ? ኧረ በጭራሽ። እስኪ ደግሞ ይችላል፣ ማለት ስታስበው የነበረ ነገር ነው ማለት ነው። አትቁለጥለጭ፣ መልስልኝ። የምን ቴክስት ነው? ማን የላከው? ኧረ አጎቴ ነው ከውጪ፣ ማለቴ ከአሜሪካ ብር ልኮልኝ። አትዋሽኝ። ከመጀመሪያው ነው ለአንተ ከውጪ ውለኝየ ይመርቁኝ። አመሰግናለሁ ጋሽዬ። መታወቂያ ይዘዋል እንዴ? ለምን? ዘይትና በርበሬ ይመጣል ይመጣና ስኳርም አለው። እንዳያመልጦት ነው ብዙ ጊዜ ሰፈር አላየሁትም። ልቀበልልዎት? እሺ እሺ። አንተማረከልሽ። በዚህ መጣ አሜ የተማሪ ምን እዚህ እኛ ዋሳብህ ኧረ ጋሽዬ እንደዚህ አይደለም እኮ ጋሽዬ ሰው ዝም ብሎ ይናደዳል እኔ በዚህ ሙያ ብዙ አልሠራሁም ኧረ ጋሽዬ ተው እንደዚህ አይደለም እንደዚህ አይደለም እንደሱ አይደለም ጋሽዬ እንደሱ አይደለም እች ደግሞ ትለያለሽ ደንበጫ ቅርንጫ የተረገምክልጅ

ሮዋ እሷ ግን ምንም አልመሰላትም። በቃ ቀጥታ ሳታ ይዘይና አሁን በትልቁ ነው። ዋው ነው እና ጎበዝ ጎበዝ አለችና ቆይ ቁጭ ብላ እና

እኔ የሚገርመኝ በነገራችን ላይ ማለት ሰዎች እንደዚህ አይነት ሀሳብ እንዴት ነው ይመጣላቸው? እንደዚህ አይነት አሁን እዚህ ቦታ ያሉ በዛ ላይ አክሰንቱ በቃ ሊትራሊ የጎጃሚ አይነት አክሰንት ነውና ሀሳቡ እንዴት ይመጣ? ትንሽ ቤቲ የምትለው አንስን ከየለው ታረጋ ጥሩ ነበረ። በጣም ይገርማል። ትለያለ ማይ ብራዘር። ዘናይክስ ቪዲዮ ልሰዳችሁ ውድ የቻናል ቤተሰቦች፣ ግን ከቪዲዮ በፊት እንደተለመደው ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለኛ እንግዲህ ክፍያችን የእናንተ አንድ ሰብስክራይብ፣ የእናንተ አንድ ላይክ፣ የእናንተ አንድ ኮሜንት ነው። የተሰማችሁን የትኛው ነው ኮሜንት ኮሜንት ሴክሽን ላይ ማሳረፍ ይሄ ጨምር ይሄ ቀነስ በቃ ይሄ ነገር ደስ አይልም ይሄ ነገር ምናምን የምትሉት የትኛውም ይሁን ሀሳብ በነጻነት ማስቀመጥ ትችላላችሁ። ክፍት ነው። ወደ ተከታዩ ቪዲዮ ይዣችሁ ልሂድ።

ከጠቆመ ለእኛም ጠቁመን ምን ያባት ድርሃም አመቱ ሲድርሃም ሲድርሃም ሽልማት ይላል። በጣም ያስፈልጎኛል ገንዘብ። ትንሽ ብትቆይ ግን ደስ ይላል። ውድ የሚላት ህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሳምንት በሌላ ቪዲዮ ቀጣይ በአዲስ ቪዲዮ እስክንገናኝ እዚህ ጋር ምሰናበታችሁ ይሆናል። በቪዲዮ ዘና ፈጠናች ተስፋ አደርጋለሁ። የተሰማችሁ የትኛን አይነት ኮሜንት ኮሜንሴሽን ላይ ማሳረፍ ትችላላችሁ። ለቻናል አዲስ የሆነ ቻና ሰብስክራይብ ማድረግ እንዳይረሳ። ዳግም እስክንገናኝ ድረስ እዚህ ጋር ምሰናበታችሁ ይሆናል። በያላችሁበት በሽር በሰላም ቆዩ እያልኩ ቻው ቻው ባይ